የዘጠና ሁለት ዓመቱ የካሜሩን ፕሬዝዳንት ፖል ቢያ አወዛጋቢ በተባለ ምርጫ ማሸነፋቸው ተሰማ። ብጥብጥ ይነሳል በሚል ስጋት በሀገሪቱ የንግድ ተቋማትና ትምህርት ቤቶች መዘጋታቸው ይነገራል። ፖል ቢያ ፕሬዝዳንት ሆነው ሲመረጡ የአሁኑ ለስምንተኛ ጊዜ ሲሆን፣ ይህም ለረጅም ዓመታት በሥልጣን በመቆየት ሁለተኛው የአፍሪካ መሪ ይሆናሉ እኩል ለ45 ዓመታት በሥልጣን ከቆዩት የኢኳቶሪያል ጊኒ ፕሬዝዳንት ቴዎዶር ኦቢያንግ በመቀጠል በዕድሜ ፖልቢያም ኦቢያንግን በ9 ዓመት ሲበልጧቸው በሥልጣን በመኖር ግን እኩያሞች ናቸው። ሁለቱም እንደ ኤውሮፓውያኖቹ አቆጣጠር በ1982 ሥልጣን ላይ የወጡ እስከ ዛሬ አልወረዱም። አብዛኛው የሀገራቸው ህዝብ ዕድሜው ከ20 እስከ 42 ከመሆኑ አንጻር በዕድሜው ሌላ መሪ አያውቅም። ከካሜሩን 30 ሚሊዮን ህዝብ 60 በመቶው ዕድሜው ከ25 ዓመት በታች እንደመሆኑ ተወልዶ አድጎና ተምሮ ወደ ስራ እስኪሰማራ ፖል ቢያም እዚያው ቤተ መንግሥት ናቸው በቃም ስልጣን ይልቀቁ ከሞት አፋፍ ሆነው ቤተ ክርስቲያን እንጂ ቤተ መንግሥት ምን ያደርጋል ተብለው በቤተሰብ ሳይቀር ቢለመኑ አሻፈረኝ ሞቴን ቤተ መንግሥት ያደርገው በማለት በምርጫ ተወዳድረው እነሆ ማሸነፋቸውን አውጀዋል እርሳቸው መቶ ዓመት ዕድሜ ካልደፈንኩ ወንበር አለቅም ብለው ሲንገታገቱ ከአስር ወጣቶች ቢያንስ አራቱ ሥራ የላቸውም እናም ለስደት የሚዳረጉ የፖል ቢያ ዘመን ወጣቶች ቁጥር በየጊዜው እየጨመረ ስለመሆኑ የዓለም አቀፍ ስደተኞች ተቋም ሪፖርት ያመለክታል። ፕሬዝዳንቱ ለዚህ ጆሮ የላቸውምና በሀገሪቱ በተካሄደ ምርጫም 53 በመቶ ድምፅ በማግኘት ማሸነፋቸውን እየገለጹ ሲሆን፣ የተሻለ ጊዜ አመጣለሁ በማለት ቃል ገብተዋል። ዋነኛ ተፎካካሪ የተቃዋሚ ፓርቲ መሪ ኢሳቺ ሮማ በበኩላቸው በምርጫው እንዳሸነፉ በመግለጽ ለህዝብ ይፋ የተደረገው ውጤት ሐሰት ነው ብለዋል የምርጫው ውጤት ይፋ መሆኑን ተከትሎ በተቃዋሚ እጩ መኖሪያ ቤት አካባቢ የመንግሥት ታጣቂዎች ተኩስ መክፈታቸው ሲነገር በጥቂቱ ሁለት ሰዎች መገደላቸውን ዘገቦች አመልክተዋል የተቃዋሚ ፓርቲ መሪው የኢሳቺ ሮማ መኖሪያ ቤት በአልሞ ተኳሾች ሲከበብ ብጥብጥ ይነ ይነሳል በሚል ስጋት በዋና ከተማ ያውንዴና በሌሎች አካባቢዎች የንግድ መደብሮችና ትምህርት ቤቶች ተዘግተው መዋላቸው ይነገራል። በእርግጥም የፕሬዝዳንት ፖል ቢያ ማሸነፍ ይፋ መሆኑን ተከትሎ አብዛኛው ካሜሩን በአስፈሪ ዝምታ መዋጡን የሮይተርስ ዜና ወኪል ገልጧል። ሌላም የስቃይ ኑሮ ልንጀምር ነው አለ አንድ የዋና ከተማ ያውንዴ ነዋሪ ለቢቢሲ በሰጠው ቃል። ኢኮኖሚው እየወደቀ ሙስና ስር እየሰደደ ነው በሀገሪቱ ያለው ሁኔታ ፍጹም ትክክል አይደለም ብሏል። እናም ለውጥ ፈላጊው ሕዝብ በድዳቸውም ቢሆን ሊገዙ የተነሱትን የዓለማችን ዕድሜ ጠገቡን መሪ በምን ሁኔታ ሊገላገላቸው እንደሚችል ለጊዜው ባይታወቅም፣ በአንድም ሆነ በሌላም ቀሪ የሥልጣን ዘመናቸውን ይጨርሱ እንደሆነ ግን ማንም እርግጠኛ አይደለም። የጎረቤት ጅቡቲ ፕሬዝዳንትም የካሜሩኑን መሪ ፈለግ ለመከተል ይመስላል ለስድስተኛ የስልጣን ዘመን ለመወዳደር ሲሉ በሕገ መንግሥት የተቀመጠውን የዕድሜ ገደብ እንዲነሳ አድርገዋል። አንድ መሪ ዕድሜው 75 ካለፈ ለፕሬዝዳንትነት መወዳደር አይችልም የሚለውን የሕገ መንግሥት ደንብ ፓርላማው እንዲሽር አስደርገው ለመጪው ምርጫ ለመቅረብ ተዘጋጅተዋል። የ77 ዓመቱ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ ራሳቸው በሕገ መንግሥት እንዲካተት ያደረጉትን የዕድሜ ገደብ ከ15 ዓመት በኋላም ራሳቸው ሽረውታል። እስካሁን ቆያለሁ ብለው አላሰቡ ይሆናል። አሊያም ተገደው በሕገ መንግሥት እንዲገባ ያደረጉትን ደንብ አንስተው ለ25 ዓመታት በቆዩበት ሥልጣን ለመቀጠል ወስነዋል። ፕሬዝዳንቱ ለስድስተኛ የሥልጣን ዘመን ለመወዳደር ሲሉ የተደረገውን የሕገ መንግሥት ማሻሻያ የሀገሪቱ ተቃዋሚዎችና የመብት ተሟጋቾች አጥብቀው ሲተቹ፣ የሀገሪቱ ፓርላማ አፈ ጉባኤ ግን ማሻሻያውን አብዛኛው ሕዝብ ይደግፈዋል በማለት ይከራከራሉ። የኢትዮጵያው ስደተኛም የሐዱሽ ገብረስላሴ በስህተት ከእስር መለቀቅ በእንግሊዝ መንግሥት ትልቅ ውዝግብ መፍጠሩ ተነገረም። በስህተት ከእስር ተለቆ እንደገና የተያዘው ኢትዮጵያዊ ስደተኛም የሐዱሽ ገብረስላሴ ጉዳይ በእንግሊዝ መንግሥትና መገናኛ ብዙሃን ሰፊ መነጋገሪያ ሲሆን የሀገሪቱ ፓርላማ ሳይቀር በጉዳዩ ላይ ማምሻውን ክርክር አካሂዷል። ሐዱሽ እንዴት በስህተት ሊለቀቅ እንደቻለ የብሪታንያ ምክትል ጠቅላይ ሚኒስትርና የፍትህ ሚኒስትሩ ዴቪድ ላሚ ለፓርላማው ማብራሪያ ሰጥተዋል። የሐዱሽን መነሻ በማድረግ የእስር ቤቶችን አሰራርና ሁኔታ እንደሚፈተሽ በተያዘው የፈረንጆች ዓመት ብቻም ከ260 በላይ እስረኞች በስህተት መለቀቃቸው ሲነገር፣ ይህም የእስር ቤቶች ክፍተት እየሰፋ ስለመሆኑ ማሳያ ነው ተብሏል። በወሲብ ትንኮሳ ተከሶ አንድ ዓመት የተፈረደበት ሐዱሽ በዚህ ሳምንት ከእንግሊዝ እንደሚባረር ተመልክቷል። ብሪታንያም ሀያ ተዋጊ ጀቶች ለቱርክ ለመሸጥ ተስማማች። የብሪታንያ ጠቅላይ ሚኒስትር ኪርስታርመር እና የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን የ11 ቢሊዮን ዶላር የጀቶቹን ሽያጭ ስምምነት አንካራ ውስጥ ተፈራርመዋል። ዩሮ ተዋጊ ጀት ባለመንታ ሞተር ሱፐርሶኒክ የትኛውንም ግዳጅ የሚወጣም በሰዓት 2500 ኪሎ ሜትር የሚበር እጅግ ዘመናዊ መሆኑ ይነገራል። በ11 ቢሊዮን ዶላር የሽያጭ ስምምነት መሰረት ብሪታንያም የታዘዘችውን 20 ተዋጊ ጀቶች በሙሉ በ10 ዓመት ውስጥ ማስረከብ ይጠበቅባታል። እስር ላይ የሚገኘውን ታዋቂው የፍልስጤም አንጃ መሪ ማርዋን ባርጉቲን እንዲያስፈቱለት የባርጉቲ ልጅ ፕሬዝዳንት ትራምፕን ጠየቀ። የባርጉቲ ወንድ ልጅ አረብ ባርጉቲ በጋዛ የተደረሰውን የተኩስ አቁም ስምምነት ተመርኩዘው ፕሬዝዳንት ትራምፕ አባቱን ያስለቅቁለት ዘንድ ተማጽኗል። የባርጉቲ መፈታት የመካከለኛው ምስራቅ እንዲያም ሲል በጋዛ የተደረሰው ሰላም የጸና እንዲሆን ወሳኝ ነው ብሏል። እስራኤል አባቴን እንድትለቅ ጫና ማሳደር የሚችሉት ፕሬዝዳንት ትራምፕ ብቻ በመሆናቸው ድምፄን እንደሚሰሙ ተስፋ አደርጋለሁ ሲል ገልጧል። የ66 ዓመቱ ማርዋን ባርጉቲ በግድያ ወንጀል ዕድሜ ልክ ተፈርዶበት ከታሰረ 23 ዓመቱ። በሊባኖስ የተሰማራው የመንግስታቱ ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይተኮስ እንዳልቀረ የተገመተ ሰው አልባ አውሮፕላን መጥቶ መጣሉን አስታወቀ። ቡድኑ ድሮኑን መጥቶ የጣለው ቀደም ሲል ተፈጽሟል ያለውን ሌላ የድሮን ጥቃት ተከትሎ ነው። በሊባኖስ የተባበሩት መንግስታት ሰላም አስከባሪ ኃይል ባወጣው መግለጫም ወታደሮቹን ኢላማ ያደረገ የእስራኤል ድሮን ጥቃት መፈጸሙን ገልጧል። ሆኖም ሰላም አስከባሪው ኃይል ድሮኑን መጥቶ እንደጣለ በመግለጽ ድርጊቱን አውግዟል። የእስራኤል መከላከያ ቃል አቀባይ የሰላም አስከባሪ ኃይሉ መትቼ ጣልኩ ያለው ድሮን መረጃ ለማሰባሰብ የተሰማራ ነው በማለት ክሱን አስተባብሏል። በሰላም አስከባሪ ኃይሉ ላይ ያነጣጠረ ጥቃት አለመፈጸሙን የመንግሥታቱ ድርጅት ግን በእስራኤልና ሄዝቦላህ መካከል የተኩስ አቁም ስምምነት ከተፈረመ ካለፈው ዓመት ወዲህ ከባድ ጥቃት ሲል ገልጿል። የድሮን ጥቃቱን